አወቁት ለሰራው አደለም ነገር ግን ልጠነቀቀው ይላሉ። ሰዎች ይጠነቀቁ ዘንድ ሽርክን ስሙን ጠርተ ከቻልክ አመላክተህም ግልጽ አድርግላቸዋል። ምሳሌ ያቀርብክ ዑለማዎች ክታባቸው ላይ የሚመለኩ ነከሮችን ስማቸውን በዝርዝር እየጠቀሱ ሙስሊሙን ኡማ ያስጠነቅቃሉ። እዛ ላይ ዶን እንዳይወጥቅ هذا الذي يجب ينو جدتا يمي هو ላይ። አማ አዩስከታ አኒ ሽርክ ስለ ሽርክ ዝም ማለትና ወይትረከ ናስ የሰው ልጆች ዝም ከተባሉ ያቡዱነ ገይረላህ ከአላህ ውጭ እያመለኩ ዝም ከተባሉ ወሁም የደኡነ ስላም ደግሞ በጣም የሚገርመው ደግሞ ይሄ ነው። እስላም ነኝ ሙስሊም ነኝ የጢዳ ሰው ነኝ ነው ደግሞ የሚሉት እኮ ችግር እንዳለበት ያወቀ ሰው እኮ ሕክምና ይደረግለታል። አንድ ሰው ታሞ አልጋ ላይ ሲተኛ መታመሙን አውቆ ወዴት ይሄዳል? ወደ ሀኪም ቤት ይሄዳል። ለዛውም አኪም ቤት ሲሄድ አማርጦ ዶክተር ጠይቆ ተጅሪባ ወስዶ ነው የሚሄደው። እነዚህ ሰዎች እኮ የደኡነል እስላም አለ። ዛፍ አይቀራቸው፣ ነቢይ አይቀራቸው፣ መላይካ አይቀራቸው፣ ጅኒ አይቀራቸው፣ ቀብር አይቀራቸው፣ ቡና አይቀራቸው፣ ጫት አይቀራቸው፣ ጥቁር ከለር ያለው አይቀራቸው፣ ቀይ ያለው አይቀራቸው፣ እንቅፋት አይቀራቸው፣ እርዙ አይቀራቸው አይቀራቸውም። እስከመጨረሻው ግን ትክክለኛው ሙስሊም እኛ ነን ይላሉ። አያውቁትማ። ይሄ አሁን ትልቁ ይሄ ጃህሉ ሙረከብ የሚባለው ይሄ ነው። በቃ ተደራራቢ የሆነ መአይብነት አላዋቂ ነው ግን አላዋቂነቱም አያቅም። ይሄ ትልቅ አደጋ ነው፣ ትልቅ አደጋ፣ መጥፎ በሽታ ይባላል ይሄ የማይሽር የሆነ ካንሰር። ያለ ማወቁን የማያቅ ሰው ጃህሉ ሙረከብ ይባላል ይሄ። ስለዚህ የደኡነ ስላም እስላም ነን ብሎ ደግሞ ይሞግታሉ ወላ አሐድ የንሃ ደግሞ የሚገርመው ደግሞ ይሄንም እያዩ ደግሞ የሚከለክል የለም። አብዛኛው መስጊድ ላይ ይሁ እስኪ ጾም፣ ጾሙ ሐጅ አድርጉ፣ ዘካ ስጡ፣ አወልሰፍ ቀድማችሁ ግቡ፣ ቁርአን ቅሩ፣ የጠዋትና የማታ ዝክር ነብዩ አዘበታል፣ አላዘዙበትም? አዘዋል፣ ሸክ የለም። ግን ለስራዎች ደረጃ አላቸው? የላቸው? አላቸው። ነብያችን አለይሂ ሰላቱ ወሰላም ምንን ከምን አስቀደሙ? በየመስጊዱ ሂዱና አሁን ይቀራል አይደል እንዴ ይቀራል እኮ ምን ይቀራል? ተፍሲር ይቀራል ምን ይቀራል? ኡምደቱል አህካም ይቀራል ምን ይቀራል? ቡሉግ ይቀራል ምን ይቀራል? ሙስሊም ይቀራል ምን ይቀራል? ቡኻሪ ይቀራል ምን ይቀራል? ፍቂሆች ባጠቃላይ ይቀራሉ። ግን ይንደረደራሉ፣ ይንደረደራሉ፣ ይንደረደራሉ፣ ይንደረደራሉ። ባትሪው የደከመ መኪና ማኑዋል ከሆነ ቁልቁለት አድርጋችሁ ስትገፉት ሞተሩ ይነሳል አይነሳል? ይሄ የሚንደረደሩ ሰዎች አይነሳ ሞተራቸው በቃ ተዘግቷል። ይንደረደራሉ ይንደረደራሉ፣ ይሄን ይንደረደራሉ የት ሊመጡ? ተውሂድን ያዙ፣ ሽርክን ራቁ ለማለት ይንደረደራሉ ግን አይደፍሯትም። የእነሱ ባትሪ በግፊ የሚነሳል አብቅዷል በቃ ዴድ ይሆናል። ዴድ በየመስጊዱ እስኪ ይሁ ኹጥባ ላይ በየ ጊዜው ርዕሶች ይቀያየራሉ፣ ግን ስለ ተውሂድ ትኩረት አድርጉ አብሬትን አታምልኩ፣ ቃጥባሬን አታምልኩ፣ ሲንን አታምልኩ፣ ጀበናን አታምልኩ፣ ሀጀርን አታምልኩ፣ ሸጀርን አታምልኩ፣ ቃንን አታምልኩ፣ ኖራ ሁሴን አታምልኩ፣ ሰይድና ከድርን አታምልኩ ነቢዩንም አታምልኩ ጅብሪልንም አታምልኩ ሚካኤልንም አታምልኩ ብሎ በዝርዝር ፍትፍት አድርጎ የሚናገሩ ሰዎች አላህ ያዘንላቸው ሰዎችን የምታገኙት አብዛኛው ቦታ ሁሌ ነቃ ይቀልቅሉ ሁሌ ቀይር፣ እንጂ በአላህ ቀይር፣ አላህን ፍራ ቀይር፣ ቀይር። አንዳንዴ ተውሂድን ንገራቸው ከፊት በገፋ ያደርገላቸው በል። አብዛኛው አብዛኛው እንደውም ክፍል ሀገር ይሻላል። በአሁኑ ጊዜ ስለ ተውሂድ በደንብ ይነገራል። በየ ክፍል ሀገር ከተማ ላይ አብዛኛው ሰው ተውሂድና ሽርክን ወላ ለይቶ ያውቅ አልተነገረውማ

የሚያስጠነቅቅም የለም። አብዛኛው በመቅደማ ነው ሰውላችሁ አይደል? በል በሚያስጠነቅቁ በሚከለክሉ ሰዎች ነው ዘመቻው። በቃ ዘመቻው ሁሌ እሳቸውን አትጋብዟቸው ይባላል። ለምን? ሁሌ አንከር ያለ ዳዋ ነው የሚያደርጉት። እሳቸውን አትጋብዟቸው ለምን? ስለ መጥፎ ነገር ያነሳሉ። ዲቴል ገብቶ ማይፈተፍቱ የሆኑ ሰዎችን አምጡ፣ በቃ ዝም ብላችሁ ረቃ ይቀልቁሉ። የሚያስነቅሱ የሚሰበስቡ ሰዎችን አምጡ ይባላል። ይሄው የቂያማ ቀን ትጠየቁበታላችሁ። የምታደርጉት ከሆነ ይሄን ነገር እንጂ ይቆጣ ምንም ችግር የለው። ነብዩ እኮ አስሮ እኮ ነው የተናገሩት አይደል እንዴ? ሱማማን ሱማማን እኮ ውሃ ሰጥቶት ጋብዞት እኮ አይደለም፣ ነብዩ አስሮት እኮ ነው ዳዋ ያደረጉለት አስሮት መስጊድ ውስጥ። ይሄው ነብዩ አስሮ ነበር ዳዋ የሚያደርጉት። አዎ የኛው መስጊድ ሁሌ ረቃ ይቀልቅሉ። ነብዩ የሰዎችን ውዴታ አላህን በማስቆጣት የሚፈልግ ሰው አላህም ሰዎች ይቆጡበታል አሉ። ሰዎችን በማስቆጣት ደግሞ የአላህን ውዴታ ማስቆጣት ማለት እኮ ድንበር ማለት ማለት አይደለም እኮ እውነታውን ፍትፍት አድርጎ መናገር ላይ ከገባ ሰዎችም እንዲወዱት ያደርጋል። አላህም ይወደዋል። አላህ ከሚወዳቸው ያደርጋል

የዛ ነው ትንሽ ልጅ፣ የነብዩ መስጊድ በዛ ነው ሰሃቦች ተርቢያ ያደረጓቸው፣ በዛው ኮትኩተው አሳደጓቸው። ዩኒቨርሲቲ ነበር የነብዩ መስጊዱም ነው፣ ዩኒቨርሲቲም ነው፣ የሚገናኙበትም ነው፣ ሹራ የሚያደርጉበትም ነው፣ ጦርነት የሚለማመዱበትም ነው። ሁሉ ያደርጉ ነበር መስጊዳቸው ውስጥ። ነብዩ አለይሂ ሰላቱ ወሰላም መስጊድ አላህ ይወሳበታል፣ ይሄን አትከልክሉ። አላህ አንፍሩ፣ መስጊዶችን ኦፕን አድርጉ፣ ክፍት አድርጓቸው። ግን ክፍት ስታደርጉን ድንበር ካለፈ በዚህ በዚህ ድንበር አልፋል፣ አቁም፣ አይቻልም። እውነት ከሆነ ደግሞ ቀጥል፣ እውነት ነው ይሄ ቁርአንና ሐዲስ ማይጋጭ ነው ብላችሁ

ጉዳዩ እኮ በጣም በጣም አደጋ ነው። እንዲህ በቀላሉ የምታዩት ነገር አይደለም። አንድ ጊዜ አባት ካመለጠ መልሰ ታመጣልህ? ይመለሳል? ከነሽርኩ ሽርኩ ወስዳችሁ የቀበራችሁ ሰዎች ነገ ታመጡታላችሁ? የለም ከቀብር ወጣ ምናምን ተብሎ የሚናፈሰው ነገር የለም። አትቀበሉ። አላህ አይመጡም፣ ሐራም ነው ብሏል። አላህ ዘግቶታል። ባለፈው ስልጤ ዞላ ይፃል ልጅ ከቀብር ወጣ ብሎ ሲያናፍሱታል ነበር ውሸት እኮ ነው። ሸይጣን ሲጫወትባቸው እኮ ነው። የቀበሩትም የለም፣ የመጣም የለም። ልጁ ከየት ነው የመጣው ሲባል ምን እያላችሁ ነው ላል አስጨንቆታሉ። ጋዜጠኞች ሞኝ ጋዜጠኞች ደግሞ አሉ በአሁኑ ጊዜ። ህፃን ልጅ ከቀብር ወጣ ሲባል ኢንተርቪው ሊያደረጉ ከአዲስ አበባ ተነስቶ መኪናቸውን ይዘው ይሄዳሉ። ሰልፍ ልጁ እኮ አባትዬው መጣ፣ አረ ከራሴ ጋር ነበር አረ ተውል ልጅ ይዜን በአላህ ሲል ወልይ ነው ሊሉ እኮ ነው። ከቀብር ወጣ ብሎ ሊያመልኩት እኮ ነው። ከቀብር ተነስቷል ብሎ እውቅና ምን ይሰጡት ምን ሊያደርጉት ነው? ሊያመልኩት። አንዲት ሴት ያይ ነበር ሲኛገር አውግረት ይባል ነበር። ከቀብር ተነስታ የመጣቸው አውገረት ተብላ ስም ተሰጥቷታል። ስም ተሰጥቷታል። ሐራም ነው። አይመለሱ ማለት ቀብር ከገቡ በኋላ አይመለሱ ማለት መለከል መውት አንጠልጥሎ ወስዷታል። የለም ሐራም ነው፣ መመለስ የሚባል ነገር የለም። አንዳንዱ ሰው የሚገባቸው ሰዎች ሊሆን ይችላል። የሚወጣ የለም ቀብሩን ባዶ ነው ይሄድ ሊሆን ይችላል ወይ ጉድጓዱም አፈሩ በስተወበ ተቆፍሮ ሊሆን ይችላል። ሲሄድ አጣኋቸው ይላል። በእኔ መስጊድ አንድ ጊዜ ሰግጄ ወላሂ ጁማ ሰግድኩ ነው፣ ፊት ለፊት ቁጭ ብሎ ተአምር ልንገራችሁ ይላል ሰውየው። ምን ነው ሲሉት፣ አንድ ጊዜ ሐጅ ሄድኩኛል። እሺ። አንድ አባቴ ጓደኛ ነበሩ፣ ወልይ ነበሩዋል። እሺ። ጠዋፍ ላይ አገኘኋቸው አለ። እሺ። ሰላም አለይኩም ከየት መጥተው፣ ስባ ዝም በል አንተ፣ እንደዚህ ነገር አይጠይቅም ብሎ ተሰጠሩብኝ አለ። በቃ ወላሂ መስጊድ ውስጥ ነው የሰማሁት። በእኔ መስጊድ ውስጥ ምክትል ኢማሙ ነሽሩ ሲያደግ፣ ምን እንደሚያወሩ አያውቁም። ነብዩ መስጂድ ላይ ዘበኛ የነበረው ሰውዬ እቺን መልእክት ነቢዩን በመናሜ አይቸዋቸዋል። እቺን መልእክት ያላስተላለፈ ሰው በስንት ቀን ይሞታል ብሎኛል፣ አለ በሶስት ቀን ወይ በዘጠኝ ቀን። እህ ሲንሰራፋ ነበር። እሺ በቀደም በቀደም ጁማ እዚህ ካራ ሰገትኩኝና የሆነ መዝጊድ በጣም አጂብ ሽርክ እንደዚህ አይነት ነገር አለ ብላችሁ እስከምታስቡ ካራ የሆነች ትንሽ መዝጊድ አለች። ሰገትኩና የሆነ ሰውዬ ከጁማ በፊት ተነስቶ ይናገራል። ታምኑኝ አላችሁ አታምኑኝም? እና ምናለን ይሉታል። ሳውዲ ነበርኩ። እሺ ሰፋና መርዋ ላይ ተኝቼ ይላል። ሰፋና መርዋ እኮ መኝታ የለም አለል ፖሊሶች ለሰከንድ አያስቀምጧችሁ የሚሮጥበት ቦታ ወደዚህ ወደዛ ሰፋና መርዋ የሚሮጥበት ቦታ ሰፋና መርዋ ተኝቼ ይላቸዋል በጆሮዬ የሰማሁት ወላሂ ነው ምላቸው ከዛ እሺ ሲሉት ጅብሪል መጣና አለ ሰፋና መርዋ መጥቶ ጅብሪል መጣና የቅያማ ምልክት አለኝ አለ ምንድን ነው ሴቶች ቤት ቁጭ ብሎ ወንዶች እንጀራ ተሸክሞ በየመንደሩ ይዞራል ብሎኛል አለ ወላሂ በጆሮ የሰማሁት ነው። በጆሮ የሰማሁት አረ አንተ ሰውዬ አላህ አንፍራ አልኩት። መስጊድ ውስጥ አላህ አንፍራህ ስለ አተዝንበል አተዝንበል አሉኝ። ምንድን ነው የሚያስተምረው ሰውዬው ኩፍር እኮ ነው። አንዱ ኢማም ኹጥባ ቢያደርገው ሰውዬውን ባህሪ እና ቃል አውቀን ነው ዝም ያለው። እስብር እስብር እስብር ያው ኡስታዝ አለኝ፣ ኩፍር እኮ ነው የሚናገረው እዚህ ወላሂ ለነብዩ ደግሞ ውሸቱን እኮ ነው። ሰፋና መርዋ ተኝቼ ተኝቼ ይላል። መኝታ የለም። ሰፋና መርዋ እኮ ይሮጥበታል። ታዩታላችሁ ስትሄዱ። አንደኛው ደግሞ ተአምር ነው ብሎ እናገራለሁ ብሎ ተፎገረ። ምን ተፎገረ? ሐረም አካባቢ አንድ ጉዳየው አለ። ምን አየህ ሲባል፣ 24 ሰዓት ጠዋፍ ይደረጋል አይደረግም? ሰዎችን አየዋቸው ሳይተኙ ሲዞሩ የሚያድሩ አለ። ጠዋፍ ስንት ጊዜ ነው? ሰባት አረን። ከዛ ሰውየው የመሰለው ሊዋሽ። አንዳንድ ሰው እኮ መዋሸቱን ሰው አያቅብኝ ብሎ ያሸ። ምን አየህ ጉዳየህ ብትሩኝ፣ ካባ ይጃ አለ

ሚንኩም አላቸው ለአላህ ደምም ስጋውም አይደርሰውም። እናንተ ሞኞች አትሞኙ አላቸው አትሞኙ። ለአላህ የሚደርሰው ግን ተቀዋ ውስጣችሁ ላይ የምታደርጉት ተቀዋ ነው የሚደርሰው። አላህ አየህ ተውሂድ ተውሂድ እንደዚህ ነው በቃ። አማ ደም ምናምን ማፍሰስ ለጅኒ ባብላት አይደርስም አላህ ጋ ተጠንቀቅ። ስለዚህ ጣጫ ይነሳሉ ረቃ ይቀልቁሉ ብለህ ማውራት ሰማይ ማፈጠር አላህ ምድርን አላህ የሙሽሪኮችም አይቅዱ

ሽርክ አታሻርኩ ነው የሚቀድመው። የስራን ደረጃ ይወቅ። አሊሞች የስራ ደረጃ መራቲ በላ አማል። ቆይ፣ ትምህርት ቤት ትምህርት ቤት የአምስት ዓመት ልጅ ዩኒቨርስቲ ነው የምትወስዱት? አዲስ አበባ ዩኒቨርሲቲ ወይ ጅማ ዩኒቨርሲቲ ወይ አዳማ ዩኒቨርሲቲ ወይ ሀዋሳ ዩኒቨርሲቲ ነው የምትወስዱት? የአምስት ዓመት ልጅ ኬጂ። ጀዛከላሁ ኸይር። አየ አየ፣ ተፍሲር ትክክለኛ ተፍሲር። ኬጂ ነው የሚሄደው። ዩኒቨርሲቲ ቤት ደግሞ ይረብሻል። አይገባውማ። ዝሙትም እንዳሰሩ ይላሉ። ቆይ ከእስላም ውጭ ያሉ ሰዎች ዝሙት አስሩ፣ ሪባ አትብሉ፣ መጠጣጠጡ ይባላል እንዴ? አይባልም። ምን ነውም የሚባሉት? ቁሉ ላይላህ ኢላላህ ትፍሊሁን፣ ላይላህ ኢላላህ በሉ ትድናላችሁ። መጠጥ እኮ ሐራም የሆነ እኮ አወል እስላም እኮ በመጀመሪያው እኮ አይደለም። መጀመሪያው እኮ እየጠጡ እየሰገዱ ነበር። ወላ ተቅረቡ ሰላታ ወአንቱም ሱካራ አላቸው። ሰላት አትስገዱ ጠጥታችሁ፣ ከሰላት ውጭ ይቻል ነበር ማለት ነው። በዛን ጊዜ ሐራም አልነበረም። ከዛ በኋላ በደንብ ሲገባቸው አቂዳ ርጅሱን من عمل الشيطان በል አሁን እስላም ውስጣችሁ ላይ ገብቷል ራቆት የሸይጣን ተግባር ነው አላቸው ዘጋባቸው መጀመሪያ ይቻል ነበር አይቻል ይቻል ነበር በኋላ ላይ የተከለከሉት መራቲ በላዕማል ደረጃ ማወቅ አለበት ይሄ ደረጃ የማያቅ ኡስታዝ የማያቅ ዳይ ኸይር የለው ኸይር ወላሂ ኸይር የለው ሸር ነው ያለ እሱ ጋር ደረጃ ማወቅ ሙስሊሞችን መጀመሪያ አነጻቸው በአቂዳ አቂዳ ገብቷቸዋል አው ሽርክ እንደማይቻል ታውቃላችሁ አው ከአላህ ውጭ መጥቀም መጉዳት የሚችል የለም አላህ ብቻ ነው ብላችሁ አምናችኋል አው እንቀጥል በቃ አንዳንድ ሰዎች እናቶቻቸውን አወላጆቻቸውን ሀጅ ይከፍላሉ። ሀጅ ሲሄዱ እዛ ሂዶ ያ ነቢያላህ ያ አብሬትዬ ያ ሰይድና ከድር ይላሉ። እዛ እዛ ስላየኋቸው እኮ ነው የምነግራቸው። አንድ ጊዜ ሐረም ላይ የሆነ የግንባታ ዕቃ ወጥቆ ሰው ሙቶ ነበር። አልሞተም። አጠገቤ አንድ ሰውዬ በጌታ ይሁንብኝ አላህ ዘንድ ቁም የምናገረው፣ አጠገቤ ሸሪከቱ መካ የሚባል ቦታ በአንድ ጠረጴዛ ምግብ እየበልና ነበር

ይሄ እንደዚህ አይነት ሰው ሀጅ ቢያደርግ ፋይዳ የለውም። ባይል የለውም ነው የሚሻለው። በሬ ገዝቶ ይረስበት። አቂዳ ያለው ሰው ነው ሀጅ የሚያደርገው። ትክክለኛ እምነት ያለው ሰው ሀጅ ያደርጋል። ይጠጥቅለታል። የዛኝ ኤርፖርት ገብታችሁ ልብሳችሁን ለብሳችሁ ሚቃት ላይ ሲደርሱ የሚጀምረው ለበይክ አላሁመ ለበይክ ለበይክ ነው ኮ የሚባለው። ይሄ እሺ ብያለው። እሺ ማለት ምን ለአንተ አጋሪ የለህም። በቃ ይሄ ነው። ልክ ሀረም በር ላይ ሲደርሱ ታቆሙታላችሁ። ጠዋፍ ምናምን ስጨርሳላችሁ

ጅርጅር የሚባል ካሮት ትማትም ይሰበስቡና፣ ዛሬ ሐሙስ ነው ይሉና፣ አሜን ይላሉ። እንደ ሀገር ቤት አሜን ይላሉ። ምንድን ነው ያቀረቡት? አጠገባቸው እነ ካሮትን የማን ቦታ ተከቶ? የጫት ቦታ። እንደዚህ አይነት ሰው ሀጅ ቢያደርግ ምን ያደርጋ? ፋይዳ የለው፣ ወላሂ ፋይዳ የለው። እንደዚህ አይነት ሰው ሀጅ አትውሰዱ። ቀድማችሁ የት ውሰዱት? ወደ አቂዳ ቦታ ውሰዱት። ተውሂድ ይስማ፣ አቂዳ ይስማ፣ መጀመራ ስለ ሽርክ ይጥላ። ሽርክ ከጠላ በኋላ ውሰዱት። ኑሩን አላኑር ነው ይሄ ከኑር ኑር ነው። ሌላ ጭማሪ። እሺ

ወይ መኪና ገዝቼ መኪናው ላይ ደም ስላልቀባሁት ወይ አዲስ ቤት ሰርቼ ስገባ አርዶ ይረጫሉ ደም ጅኒ እንዳይገባ ብዙ ጊዜ አዲስ ቤት የገባ ሰው ሰርቶ ስገባ ብዙ ጊዜ ይሞታል ይባላል ጅኒ በቃ ያዛቸዋል ይህ ስራ የሚሰሩ ሰዎች አሉ። አዲስ አበባ የሙስሊም ባለ ሀብቶች ሀከዛ ይሄ ለምን አይነገርም ይላል እነዚህ ሰዎች ግን ይህን ተግባር የሚሰሩት የእስላም ዋናውንን እያሉ ነው ይላል የአላህ ፈቃድ ከሆነ ሊማዛ ሃዘ ተሳሁል ለምን ይሄ መዘናጋት የሚለው ጋር?